አሰላሙ አሌይኩም ወራህምቱላሂ ወበረካቱ። ድና የተከበራችሁ ወደ ቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እላ ዛሬ ደግሞ በጣም ለየት ያለ መዳም ያጨበጨበችለት ወራቅ አነብ ላችሁ መጥቻለሁ፣ እና ዛሬ ይህንን የመሰለ ወራቅ አነብ ሰርቻለሁ ማለት ነው። አብረን እንሰራለን፣ እናንተም ደግሞ አይታችሁ እንድትሰሩ እሺ እና ኢንሻአላ ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ኮሜንት ቦታ ላይ ገንቢ ገንቢ አስተያየታችሁን አስቀምጡልኝ ስል በአክብሮት ጠይቃችኋለሁ። ለቤት አዲስ የወራችሁ ደግሞ ካላችሁ እንኳን ደህና መጣችሁ ብያለሁ። ቻናሌን ሰብስክራይብ ማድረግ እንዲታበረታቱኝ ለየት ያለና ደግሞ የተሻለ ነገር ይዤ እንድመጣ ታግዙኝ ዘንድ ማለት ነው። ኢንሻአላህ ዛሬ ይሄን ይመስላል ይዤ መጣሁት። ወደ አዘገጃጀቱ ቀጥታ እንሄዳለን ማለት ነው። ይህንን ለመስራት የሚያስፈልገን ነገሮች እንግዲህ እዚህ ጋ ዘይት እና ድስት ላይ አዘጋጅቻለሁኝ። ሽንኩርት አለኝ ማለት ነው። ሽንኩርቴን አበስላለሁኝ። ሽንኩርቴን እስከሚበስል ድረስ እንደዛ ማስለዋለሁኝ። በደንብ አድርጌ ካበሰልኩትኝ በኋላ ቲማቲም እጨምርበታለሁ ማለት ነው። ሰልሳ ቲማቲም የቲማቲም ሰልሳ እንዲሁም ደግሞ የቃሪያ ማለት ፍልፈል ሀር ወይም ፍልፈል ባረድ የምትፈልጉትን እናንተ እንደ ፍላጎታችሁ ታደርጉበታላችሁ ማለት ነው እኔ ፍልፈል ሀር ማድርግ ያለሁኝ ጠማጠም ወይም ቲማቲም አድርግ ያለሁ ቲማቲም ተጠቀም ያለሁኝ ማለት ነው ቲማቲም የሚጠቀም የማይጠቀምም አለ ግን እኔ ቲማቲም እጠቀማለሁኝ ምክንያቱም ጥሩ ነው። ቲማቲሙ ከአሸዋው ጋር ሲሆን በጣም ያጣፍጠዋል ማለት ነው። እንደዚህ አድርጌ ቲማቲሙን ካበሰልኩኝ በኋላ ቀጥታ ሩዝ ነው ማደርገው ማለት ነው። እያጠቁትን ሩዝ የቲማቲሙን ሰልሳ ወይም የሰራውትን ሶስ ሩዙ ላይ ጨምረዋለውኝ ማለት ነው። ሩዙ ላይ ከጨመርኩት በኋላ አደበላ ልቄ እንደዚህ እንደምታዩት በጣም ያምራል ሶሱ ማለት ነው። ከዛ ቅመሞችን አስገባለሁኝ። ቅመም እናንተ ያላችሁን መጠቀም ትችላላችሁ። እኔ ያለኝን ቤት ውስጥ እያገኘሁት ነው የተጠቀምኩት። ምክንያቱም የእያንዳንዱ ቤት ስለሚለያይ እናንተ ጋር ያለው ኔጋ ላይ ነው ስለሚችል እኔ ጋር ያለው እናንተ ጋር ላይኖር ስለሚችል ቅመሞችን እናንተ በፍላጎታችሁ ትጠቀማላችሁ ማለት ነው። ከዛ ድብስረማን አድርጋለሁኝ ድብስረማንን እና ዘይዘይቶን ዘይቱን ጨመራለሁኝ ማለት ነው። እንዲሁም ምልህ ላይ ሙን አድርግ ያለሁኝ እሱ ኮምጣጣ እንዳደርገው ማለት ነው። ምልህ ላይ ሙኑ ከዛ እንደዛ አድርጌ ሁሉንም አደበላልቀዋለሁ ማለት ነው። አደባላለኩኝ በኋላ ክዝበራ እና ባዱነስ ጨምራለሁ ማለት ነው። ባዱነስ እና ክዝበራ የፍለጉታችሁ መጠን እናንተ ታውቃላችሁ። እኔ በብዛት ጨምሬአለሁ። እና ክዝበራ እና ባዱነስ ጨምሩበት፣ በደንብ በጣም ይጥማል ማለት ነው። በጣም ያጣፍጠዋል። እንደዚህ አድርጌ ሁሉንም ነገር አንድ ላይ አደባልቀዋለሁኝ ማለት ነው። በምታዩት መልኩ በደንብ አድርጌ አቀራቅዬው የሚያምር የሆነ ትሰቶኛል ማለት ነው። የሚያምር የሆነ ሀሽፋ ሰቶኛል ማለት ነው። ኢንሻላህ ይህንን አሁን ዲስቱ ላይ ድንቻ አደርጋለሁኝ። ከታች ዲስቱ እንዳይዝብ ድንቻ አደርጋለሁኝ። ከዛ ተገዣችቸው ነው ተጨረስኩ በኋላ ወረቃውን መጠቅለል ጀመራለሁኝ ማለት ነው። ወረቃውን እንግዲህ በዚህ መልኩ ነው እየጠቀለልኩትን ያለሁት። ያው ትዕግስት ያስፈልጋል፣ ጊዜ ይወስዳል። በነገራችን ላይ ወረቃ ነው፣ ያው ጊዜ ያስፈልገዋል። አንዳንዱ የሚያፈጥነው አለ ትቶ እንትን የሚል እና ጥንቃቄ ያስፈልገዋል። ሩዝ እንዳይወጣ ከጎና ከጎኑ ቅድሚያ ዝግብ ታደርጋላችሁ ከዛ ጠቀላላችሁ ማለት ነው። ወራቅ አነቡን እንደዚህ ያደረኩኝ ጠቅልሌ ስጨርስ ደግሞ ኢንሻአላህ እንገናኛለን ማለት ነው። የሆነ ቅጠሉ የተቆረጠ ቀዳዳ ነገር ካለው እናንተ ቅጠሉ ላይ መሙላት ሌላ ቅጠል ጨምራችሁ ከላዩ ላይ ቀዳዳው መዝጋት ትችላላችሁ ማለት ነው። እነዚያ እያደረጋችሁ በዚህ መልኩ ጠቅላችሁ መጨረስ ነው። በምታዩት ወራቅ አነቡም በዚህ መልኩ ጠቅልሌ ጨርሻለሁ ማለት ነው። አሁን ዲስፕሌይ ነው የሚደረደረው። ዲስፕሌይ ሲደረደር ግን ተርቲብ ማድረግ አለባችሁ። በተርቲብ ስትገለብጡት፣ በተርቲብ ካልሆነ ግን ያው በኋላ ያስቸግራችኋል ማለት ነው እና እኔ እንደዚህ አድርጌ ጠቅልሌ ጨርሻለሁ ማለት ነው። ከዛ ያው ዲስቴ ላይ ምን እንደምታዩት ቆንጆ አድርጌ ረትቤዋለሁ ማለት ነው። እንደዚህ አድርጌ ረትቤ እጨርሳለሁኝ። ከዛ ደግሞ ኢንሻአላህ ከቲማቲሙና ከእንትኑ ላይ ከሰልሳው ላይ የሰራሁት ሶስ አለኝ። እሱን ሶስ ጨምርበታለሁ ማለት ነው። ያጥልሌው ነው ማለት ነው። ከሶሱ ላይ ከሰራሁት ቲማቲም ላይ አጥልሌው ነው። እዚህ ጋር ዘይት ዘይቶን እና ድብስ ረማን እጨምርበታለሁ ማለት ነው። ድብስ ረማን እና ዘይ ዘይቶን እጨምርበታለሁ። ከዛ ዘይ ዘይቶን የጨመርኩት ያው ለከለሩ ነው። ቆንጆ ያኔ የሚያብረቀርቅ ከለር ያለው እንዲሆን ነው። ከዛ ሁለት ብርጭቆ ውሃ ጨምራለሁ ማለት ነው። ሁለት ብርጭቆ ውሃ አድርጌ አንድ ላይ አቀላቅሌ ጨምረ አለሁኝ ማለት ነው። አዘጋጀሁት ዲስቱ ላይ ተጨምረው እና ከዛ ሰሀን አደርግበታለሁ ከላዩ ላይ ማለት ነው። እንደዛ እንደዛ አድርጊ። ሰሀኑን ከጨመርኩኝ በኋላ ከላይ ሰው እንዲቻለ ነገር ስለሚያስፈልገው ሲሆን ከበድ ያለ ነገር ያስፈልገዋል፣ እና ለዛም ሲባል ውሃ ሞልቼ በጆክ ግዛዝ፣ ጆክ ነው። ውሃ ሞልቼ ያደረኩበት ማለት ነው። ምክንያቱም እንትን እንዳይል ነው። ወደ ላይ በሚፈላበት ሰዓት ይበታተናል። ሲበታተን ደግሞ እርሱ ወይም ውስጥ ያለው ሐሽዋ ይፈስ ማለት ነው። እንዳይፈስ ያ እንደዚህ አድርጌ ከባድ ነገር ጫን ማድረግ አለብኝ ማለት ነው። በነገራችን ላይ የሆነ ሸክላ ወይም የሆነ ነገር ካላችሁ እሱም መጠቀም ትችላላችሁ። ያው እንደዛ አድርጎ ከፈላ በኋላ እንደዚህ ሲተከተክ ከዛ እሳቱን ቀንሰውና ቢያንስ ለሶስት ሰዓት ይቀቀላል ማለት ነው። ሶስት ሰዓት ወይም ሁለት ሰዓት ይወዳል። እኔ እንግዲህ ከሁለት ሰዓት በኋላ እንደዚህ ጉኖ በስሎልኛል ማለት ነው። ሁለት ሰዓት የሚሆኑ ወስዷል። እንደዚህ ስለመሆኑ ከዛ ውሃውን አጠፍፊ አለሁኝ ማለት ነው። ውሃውን አጠፍፌ እዚህ ጋር የማዘጋጅበትን ወይም ስፍራ ላይ የማረገውን ሰሀን አዘጋጅች አለውኝ። ሰሀኑ ላይ ደግሞ ከስና መልፎፍ አድርግ ያለው መልፎፍ የምለወኑ ምለወኑ መልፎፍ ነው ማለት ነው። ያተጠቀምኩትኝ እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ ግን እንደዚህ አድርጌ አዘጋጃቸዋለሁ ማለት ነው። ዘይኛው አለኝ ነው የሚባለው እዛ እንደዚህ ኮኔ ተርቲ ታደረኩ በኋላ ከቂጡ የነበረው እንድንች ከናቱ ላይ አድርገዋለሁ ማለት ነው። እንግዲህ ሎሚና ቲማቲም ጨመርበታለሁ። እኔ እንደዚህ አድርጌ ዘይኛው አለሁ በአማረ መልኩ ማለት ነው። እንግዲህ ሲቀመስና ስታዩት ደግሞ ይህንን ይመስላል ማለት ነው። በጣም ብስል ብሏል። ምንም ነገር የተፈታ ነገር የለውም እና ቆንጆ ነው ማለት ነው። እናንተም ሰርታችሁ እንድትቀምሱት ስል በአክብሮት ጠይቃለሁኝ። ከተመቻችሁ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቤት አዲስ ከሆናችሁን ተመሳዩ ማድረግ አበረታችሁ ስል በአክብሮት ጠይቃለሁኝ። በዛናባት ቪዲዮ እስክንገናኝ አሰላሙ አለይኩም ወረህመቱላህ ወበረካቱ የሰው ልጅ አረጎ አላ ሲፈጥረኝ መሬት ስረግ እኔ ሙስሊም ነኝ የኔ መገዛት ሰግዳቴ መምጣት መሄድቴም ዉቴ አላህ እንጂ ከቶ ለማንም ሆም በሚል ቃሉ ሁሉን ላስገኘ ሁሉም ቢሞላ ቀርቶ ሶላቴ ምኑን ታወቀ ሙስሊምነቴ። ደሰዱ ቢቆም ሳይኖር አንገቱ አይታወቅም ሰው ማንነቱ። እኔ አቢ ተር ፋት ከንቱ ወቴ ባዶ ነኝ ያለ ሶላቴ